ለሰው ልጆች ዘርፈ ብዙ ጥቅም ከሚሰጡ የተፈጥሮ ሀብቶች መካከል ደን አንዱና ዋነኛው ነው። እነዚህን የተፈጥሮ ሀብቶች መጠበቅና መንከባከብ የመላው የሰው ልጆች የጋራ ኃላፊነት ቢሆንም በሀገራችን ብሎም በዓለም ላይ የሚገኘው የደን ሀብት መጠን ግን ከጊዜ ወደ ጊዜ እየተመናመነ መምጣቱ ይነገራል። ይህን ችግር ለመቅረፍ ታዲያ ዓለም አቀፍ ተቋማት ጭምር የተለያዩ እርምጃዎችን እየወሰዱ ሲሆን ከእነዚህ መካከል ደግሞ ዓለም አቀፍ የደን ቀንን ማክበርና ለሰው ልጆች ግንዛቤ መፍጠር ነው። ዓለም አቀፍ የደን ቀን በዓለም ለ13ኛ ጊዜ በኢትዮጵያ ደግሞ ለ10ኛ ጊዜ በወሎ ዩኒቨርሲቲ በተለያዩ ዝግጅቶች ተከብሯል። ጤና ይስጥልን እየተከበራችሁና የተወደዳችሁ ተመልካቾቻችን፣ አማራ ሚዲያ ኮርፖሬሽን ከወሎ ዩኒቨርሲቲ ጋር በመተባበር ወደ እናንተ የሚያደርሰው ሳምንታዊ የማህደር ወሎ መሰናዶችን ተጀምሯል። በዛሬው የማህደር ወሎ መሰናዶችንም ዓለም አቀፍ የደን ቀን አከባበር በወሎ ዩኒቨርሲቲ የነበረው አጠቃላይ እንቅስቃሴ ምን እንደሚመስል በሰፊው ወደ እናንተ የምናደርስ ይሆናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የዓለማችን 31 በመቶ የሚሆነው ወይም ከ4 ቢሊዮን ሄክታር በላይ መሬት በደን የተሸፈነ መሆኑን የግሎባል ፎረስት ስዋች መረጃ ያመለክታል። በሀገራችንም ከ26 ሚሊዮን ሄክታር በላይ መሬት በደን የተሸፈነ መሆኑን ከኢትዮጵያ ደን ልማት ያገኘነው መረጃ ያሳያል። የምድራችን የደን ሽፋን በተለያዩ ምክንያቶች እየቀነሰ መሆኑንም የተለያዩ ዓለም አቀፍ የመገናኛ ብዙኃን መረጃዎች አመለክታሉ። የአንዳንድ ሀገራት የደን ሽፋን ጭማሬ ሲያሳይ፣ የሌሎች ሀገራት የደን ሀብት መጠን ደግሞ በከፍ ከፍተኛ ሁኔታ መቀነሱም ይነገራል ካላቸው የደን ሽፋን ከግማሽ በላይ የሚሆነውን ካጡ ሀገራት መካከል ኮቲ ዲቫር ተጠቃሽ ናት ሀገሪቱ በሰላሳ ዓመታት አመታት ውስጥ ሀምሳ በመቶ የደን ሀብቷን አታለች ይህም ከየትኛውም ሀገር የበለጠ ደን የተጨፈጨፈባት ሀገር አስብሏታል። የደን መጨፍጨፍን ለማስቀረትና የከባቢ አየር ብክለትን ለመከላከል የሚሰሩ ተቋማትም የደን ሽፋንን ለመጨመር ያስችላሉ ያሏቸውን የተለያዩ ተግባራት ያከናውናሉ የደን ጠቀሜታን በተመለከተ ግንዛቤ ከሚፈጠርባቸው ባላቸው አሰራሮች መካከል ደግሞ የደን ቀንን ማክበር አንዱ ነው። በዘንድሮ ዓመትም ዓለም አቀፍ የደን ቀን በዓለም ለ13ኛ ጊዜ በኢትዮጵያ ደግሞ ለአስረኛ ጊዜ ተከብሯል። ወሎ ዩኒቨርሲቲም ባለድርሻ አካላት በተገኙበት ቀኑን በተለያዩ ዝግጅቶች አክብሯል። የበዓሉ መከበር ደንና የሰው ልጆች ያላቸውን ቁርኝት ለማሳወቅ ከፍተኛ ሚና እንዳለው የተገለጸ ሲሆን የደን መጨፍጨፍን ለማስቀረትና የደን ሽፋንን ለመጨመር እንደ መነሻ እንደሚያገለግልም ተመላክቷል። የወሎ ዩኒቨርሲቲ ፕሬዚደንት ዶክተር አወል ሰይድ ና በዩኒቨርስቲው የግብርና ኮሌጅ ድን ዶክተር ጸጋይ ጎበዜ እንደሚሉት ዩኒቨርሲቲው የአካባቢውን የደን ሽፋን ወደ ቀድሞ ይዞታው ለመመለስ የተለያዩ ውጤታማ ተግባራትን እያከናወነ ነው። ደኖችን ብዙ ጊዜ ይተከላሉ። ከተተከሉ በኋላ እምብዛም የሰረባባል ሬቱ ብዙም አይሆንም። ምክንያቱም አልመንና ቅደን የሚንቀሳቀስባቸው ነገሮች ብዙም ውስንነት ስለነበራቸው ነው። መሆን ያለበት ነገር ምንድን ነው? ዛፎች ከተተከሉ ችግኞች ከተተከሉ በኋላ መንከባከብ ያስፈልጋል። ተንከባክበንም ከዛ ውስጥ የሆነ ፕሮዳክት መውጣት አለበት ነው። ለምሳሌ ምግብ፣ የምግብ ምንጭ፣ የምግብ ሶርስ መሆን ይችላል የሚል እምነት ነው ያለው እና ይህን ነገር ደግሞ ለሚመለከተው አካል ለሕዝቡም ለኅብረተሰቡም ለመንግስትም ለፖሊሲ አውጪዎችም ግንዛቤ ኑሯቸው ክትትል እንዲያደርጉ በጀት እንዲመደብ ይህን ታሳቢ ያደረገ ፕሮግራም ነው። በ2003 አካባቢ ነው ደን ሳይንስ ትምህርት ክፍል የተጀመረው በወሎ ዩኒቨርሲቲ። ከዛ ጀምሮ በየአመቱ ተማሪዎች እናስመርቃለን። ተማሪዎች ይገባሉ። ተማሪዎች ከተመረቁ በኋላ ወደ ደን ልማት ወይ ወደ ደን ሴክተሩ ነው የሚገቡት። ያ ማለት ለአገር ላይ ላለው የደን ከቨሬጅ መጨመር ወሎ ዩኒቨርሲቲም እንደዚህ ኮንትሪቢሽን ይኖረዋል። ያው የሚተክለው ባለሙያ ነው የሚያስተክለው ህዝቡ ነው። እሱን የማስተባበር ና አወነስ የመፍጠር ስራ ይሰራል። ሌሎች ደግሞ ከዚህ በተጓዳኝ ደግሞ ጥናትና ምርምርም ያደርጋል። ከተከለ በኋላ ውጤታማ እንዲኮን ትኩረት መሰጠት አለበት። እኛም ትኩረት እየሰጠን ነው። ከእኛም ለምሳሌ አሁን በባለፈው አመት ተተክሎ የነበረ ችግኞች ነበሩ። እነሱን እንክብካቤ እየተደረገላቸው ነው በጣም ደስ በሚል ሁኔታ። ሰርባ ባልካውንቱም ጥሩ ነው፣ ጥሩ የሆነ ነገር ነው። ምክንያቱም በቀላል ቴክኖሎጂዎች ውርጭን መከላከል የሚያስችል ስራዎች አሉ። ያለደን ህይወት የለም። በቀጥታ ከሰው ልጅ ኤግዚስተንስ ወይም ከመኖር ካለመኖር ጋር የተገናኘ ጉዳይ ነው። ደን ለሰው ልጅ የሚያመጣው ጥቅም ዘርፈ ብዙ ነው። እንግዲህ ከነዛ ውስጥ ብንወስድ ከመኖር ጀምሮ ምግቦቻችንን የምናገኘው ከደን ጋር በተገናኘ ነው። ኢቨን የምንጠጣው ውሃ ከሰው ልጅ መኖር ጋር ስንል ከኦክሲጂን ከውሃ ከምግብ ከነዚህ ውጭ ሰው መኖር አይችልም፣ እና ያለ ደን ደግሞ እነዚህን ማሰብ አንችልም። የአየር ንብረት ለውጥ ብዙ ጊዜ የሚዛባው ከደን ጋር በተገናኘ ነው። ስለዚህ ለዛ ነው ይሄን ቀን ማክበር እንደውም ከሌሎች የዓለም አቀፍ ቀናት ከሚከበሩላቸው ጉዳዮች ውስጥ የደን የዓለም አቀፍ ቀን አከባበር ዘግይቶ የተጀመረ ነው ብል እኔ ማጋነን አይሆንብኝም። ገና 12 13 ዓመት ነው መጀመር መከበር ከጀመረና ካለው ሲግኒፊካንስ አንጻር ግን ሁሉም ሰው ሊያውቀው የሚገባ ስለሆነ ይህን ደግሞ እንደ አካዴሚክ ተቋም የአካዴሚክ ተቋም አንዱ ተልእኮ ማስተማር ነው። ከዚህ አንጻር ሲግኒፊካንስ ስላለው በየአመቱ እንደ ዩኒቨርሲቲ እናከብረዋለን ይህን በዓል ከዛም በተጨማሪ እንደ ፕሮግራምም አንድ ፕሮግራም ይዘን በግብርና ኮሌጅ ስር የደን ትምህርት ክፍል የሚባላለን። ብዙ ባለፉት ከተመሰረተ ጀምሮ ከ ሰባት መቶ በላይ የሚሆኑ ምሩቃንን ያፈላ ትምህርት ክፍልም ስላለን ነው። ስለዚህ በእነሱ ትምህርት ክፍል አነሳሽነት ሁልጊዜ በየአመቱ እናከብራለን። ወሎ ዩኒቨርስቲ የሚተከሉ ችግኞች እንዲጸድቁና ለሀገሪቱ የደን ሽፋን መጨመር ሚና እንዲኖራቸው ብሎም ህብረተሰቡን ተጠቃሚ ማድረግ እንዲችሉ በምርምር የታገዘ ስራ እየሰራ መሆኑም ተገልጿል። ደኖች ለሰው ልጆች በአጠቃላይ ለኢኮሲስተም ትልቁን ድርሻ የሚወስዱት እነሱ ስለሆኑ ደን በየአመቱ እየከበር በምነት በጊዜ የሰው ልጆች ለደን ያላቸውን ዋጋ ወይም ደን ለሰው ልጆች ያለውን ዋጋ አውቀው እንድንከባከቡትና ሰፊ ርብርቦች እያደረግ ደኖቻችን እንዳይጠፉ እንዳሁም የባሰ እየተስፋፉ እንዲሄድ ለማድረግ ሳይንት ላይ በወረባቦ በተለያዩ ቦታዎች ላይ ደኖች በምን መልኩ ነው እየተስፋፉ ያሉት? ወይስ አፌክት የሚያደርጋቸው ነገር ምንድን ነው? በምን እናግስ የሚለውን ነገር ብዙ ስራዎች ተሰርተዋል። ስለዚህ ለወደፊትም በተለያዩ ለምሳሌ እዚህ አካባቢ ጦስ አካባቢ ላይ የተለያዩ ችግኞች እንዲተከሉ በማድረግ አሁንም ባለፈው ግሪን ሌጋሲ በሚለው ግቢያችን ውስጥ ያሉትን ደን እየተተከሉ ያሉትን ነገሮች እየሄደ በማየት የተለያየ እንክብካቤ እንዲደረግ ያደርጋል ማለት ነው። ደን ለሰው ልጆች ያለውን ዋጋ አውቀው እንድንከባከቡትና ሰፊ ርብርቦች እያደረግን ደኖቻችን እንዳይጠፉ እየተስፋፉ እንዲሄድ ለማድረግ በሰፊው ደን እየተከል አካባቢያችንን መጠበቅ አለብን የሚለውን ነገር በተለያየ መስኮች የስልጠና መስኮች ውስጥ እየገባ ስልጠና ይሰጣል። ወሎ ዩኒቨርሲቲ ትምህርት ክፍሉም እንዳለው ተልዕኮም ደግሞ ከዚህ ጋር እንደሚገናኝ ተቋም ብዙ ስራዎች እየሰራ ነው። መቼም ከውስጥ እሳት ጀምሮ ወደ ውጭ መውጣት አንዳንድ ጊዜ ትክክልም ስላልሆነ በሦስቱም ካምፓሶቻችን ላይ ደኖችን የመትከል በተለይ የግሪነሪ አካባቢ ላይ ስራዎችን ጀምረናል። ግን አጥጋቢ አይደለም ገና ብዙ ስራ ይቀረናል። ግን ባለፉት ሁለት ዓመታት ብዙ ስራዎች እየሰራን ያለነው እንደ ሀገርም ደግሞ ከግሪን ሌጋሲ ኢኒሽቲቭ ጋር ተገናኝቶ በሀገር አቀፍ ደረጃ ያለው ካምፔን አይደለም፣ በኢትዮጵያ በዓለም አቀፍ ደረጃም በግሪን ሌጋሲ ሊደር እንድንሆን፣ መሪ እንድንሆን እያደረገን ያለው ይሄ በተለይ በወጣቱ ትውልድ ላይ አሁን በልጆቻችንም ላይ ትልቅ ምርታ የሚያሳይ ነው። ችግኝ መትከል ባህል አድርጎ ያደገ ሰው ያደገ ልጅ ለወደፊት የሚመጣው ነገር ጥሩ ስለሚሆን አይ ቲንክ በዛ ላይ የማስተማር ስራዎችንም እየሰራን ነው። አንዳንድ ቦታዎችንም ይዘን ለምሳሌ ከጦሳ እዚህ ተራራ ላይ የራሳችን ቦታ አለን። በዛ አካባቢ ላይ በየአመቱ እየተከልን እየተከታተልን ያለነው ማለት ነው። በኢትዮጵያ በየአመቱ በርካታ ችግኞች የሚተከሉ ቢሆንም በታሰበው ልክ ግን አይጸድቁም። ለዚህም የተለያዩ ምክንያቶች ይነሳሉ። ጥናቶቹ የሚያሳዩት የኮሙኒቲ ፓርቲሲፔሽን ሎ መሆን የአዝቅተኛነት የባለቤትነት ስሜት፣ የኔነት ስሜት አለመኖር ስፔሻሊ በመንግስት ቦታዎች ላይ የሚተከሉትን በዋናነት በባለቤትነት የኔ ነው ብሎ ያለመጠበቅ ስሜት በህዝቡ ላይ ይታያል፣ ጥናቶችም ያሳያሉ። እና ይሄ ለወደፊትም እየተሰራበት ያለ ካፓሲቲ ጉልድ እየተደረገበት ያለ ሁኔታ ላይ ነው ያለው። የኮሚኒቲ ፓርቲሲፔሽን ብቻ አይደለም አፌክት የሚያደርገው ማለት ነው። ምንድን ነው ችግኞቹ የት የት ቦታ ይተከላሉ፣ የወተር ሪሶርስ የት አለ የሚለው ሌላ ሳይንቲፊክ ኢሹ ነው መጀመሪያ ሲድሊንጉ የት አካባቢ ነው የሚመጣው ምቹ አየር ንብረት ላይ ነው የሚተከለው ከዛ በኋላ ጽድቀት የጽድቀት መጠኑን ክትትል ይደረጋሉ የሚለው ይሄ ሁሉ ፋክተር ነው ለጽድቀት መጠኑ ምክንያቱም ተክለህ ብቻ የምትሄደው አይደለም ችግኝ ልክ እንደ ራስህ እንደ ልጆችህ እንክብካቤ ይፈልጋል ተተክሏል ምን ያስፈልገዋል ምግብ ያስፈልገዋል ምቹ አየር ንብረት ያስፈልገዋል፣ ውሃ ያስፈልገዋል። ይህን ሁሉ ማሟላት አለብን። ስለዚህ ያው አብዛኛው ጊዜ ተክለን ዘወር የምንል ከሆነ የጽድቀት መጠኑም በዛው ልክ ነው ማለት ነው። ግን ብዙ ጥናቶች ስለ ጽድቀት መጠን የተጠኑ ብዙ ጥናቶች አሉ። ስለዚህ በኦንላንድ ላይ የተተከሉ ወይም ደግሞ በግለሰብ ፋርም ላይ የተተከሉ ችግኞች ብዙ ጊዜ የጽድቀት መጠናቸው በጣም ከፍተኛ ነው። ለምን እንክብካቤና ክትትል ስለሚደረግላቸው ማለት ነው። የሚተከሉ ችግኞችን የጽድቀት ምጣኔ ለመጨመር ብሎም በየዓመቱ የሚያጋጥሙ ተመሳሳይ ችግሮችን ለመቅረፍ ሳይንሳዊ አሰራሮችን ተከትሎ በትኩረት መስራት እንደሚገባም ተጠቁሟል። መፍትሄው ምንድ ነው? እንግዲህ መጀመሪያ ሁሉም ነገር ከሙያ አንጻር ነው የሚጀመረው ከመጀመሪያ ከጅምሩ። ስለዚህ ችግኞቹ መጀመሪያ ፕሪፔር ሲደረጉ ከችግኝ ማፍላት ጀምሮ እስከ ተከላ እስከ ክትትል እስከ መጨረሻ ዲፎሬስት እንዳይደረግ። ኢቭን ዲፎረስቴሽን ዋናው ፕሮብሌም ነው። ሊነቅለው ይችላል። ለምሳሌ አካባቢ ላይ ለምን ተተከለ የግራስ ሜዳዬ ነው ለላይቭ ስቶክ የሚያገለግል ነው ብሎ ህዝቡ ሊነቅል ብሁን ላይ ይችላል። ሳይጸድቅ ገና ማለት የክብቶች ግጦሽ። ስለዚህ መጀመሪያ ከህዝቡን የማሳመን ስራ፣ ካፓሲቲ ቢልዲንግ መስራት አለብህ። ሁለተኛ ደግሞ ሳይንቲፊክ ሜቶዱን የተከተለ የችግኝ ፕሪፓሬሽን፣ ተከላ፣ እንክብካቤ እና ክትትል ያስፈልገዋል። አንዳንድ ጥናቶች እንደሚያመለክቱ እስካሁን እንደምናየው ምንድነው የኮሚኒቲ ፓርቲሲፔሽን ፎር ፎሬስት ማኔጅመንት የሚል ኮሚኒቲ ፓርቲሲፔሽን ያስፈልጋል። የማህበረሰብ ተሳትፎ፣ ሁሉም አካል የእኔነት ስሜት ተሰምቶት የጽርቀት መጠኑንም እንክብካቤውንም ማድረግ አለበት ብለን ነው የምናስበው። ችግኞችን የመትከል የዘመቻ ስራ ሳይሆን እነዛ ችግኞች የት ቦታ መተከል አለባቸው። አንዳንድ ጊዜ ውሀ ብታጠጣውም የተራቆተ አፈር ከሆነ አይጸድቅም። ስለዚህ እነዛን ቦታ ከመምረጥ ይጀምራል። በመቼ ነው ማጠጣት ያለብኝ እንዴት ነው የሚለውን ይሄ ሙያዊ ድጋፍ ስለሚያስፈልግ እኔ ከመትከሉ ጎን ለጎን የትምህርት ግንዛቤ በተለይ በባለሙያዎች ሬጉላርሊ መሰጠት መቻል አለበት። አንድ ችግኝ ቆላ የሚተከል ችግኝ ደጋ ስለተከልከው ሊሆን አይችልም። ወይና ደጋ የሚለምደው ችግኝ ቆላ ሊለምድ ላይ ችል ይችላል። ስለዚህ የራሳቸው እጽዋት የራሳቸው ክላይሜት አላቸው የራሳቸው አፈር የሚፈልጉት አላቸው እና ከእጽዋቶቹ ፍላጎት ጋር አላይ ማድረግም ከእንክብካቤ በተጨማሪ ከአተካከሉ ጀምሮ ከሲድሊንግ ዝግጅቱ ጀምሮ ፕሮሰሱ ሰፊ ስለሆነ በዚህ ላይ እንደ ምርምር ተቋም እንደ አንድ አካደሚክ ተቋም እነዚህ ስራዎችን እንሰራለን ማለት ነው። እኛ ለምሳሌ ሚክሲንጉ ሲተከሉ ጀምሮ ከፖሊቲ ባጉን ብቻ አውጥተው መትከል ሳይሆን፣ ምንድን ነው መደረግ ያለበት? መጀመሪያ ጉድጓዱ ሲዘጋጅ ከሚለው ጀምሮ ስራዎች መሰራት አለባቸው። ሙያዊ ሲሆን የማጽደቅ ምጣኔው ከዛ ነው የሚጀምረው እና ይህንን በማጥናት ማስተካከል ይቻላል። የእንክብካቤ ችግር ከሆነው የእንክብካቤ፣ ከእጽዋቱ ጋር የተገናኘን ከእጽዋቱ፣ ከክላይሜቱ ጋር የተገናኘን ከክላይሜቱ፣ ከገቨርናንሱ ሊሆን ይችላል። ከዛ ጋር አገናኝቶ መልስ መስጠት ይፈልጋል፣ ና ሆሊስቲክ የሆነ ምርምር ይፈልጋል። ወሎ ዩኒቨርሲቲ በአካባቢው የሚተከሉ ችግኞች እንዲጸድቁና ለሚፈለገው ዓላማ እንዲውሉ የአየር ንብረትና የአፈር ተስማሚነት ጥናት በማካሄድ ከዚህ በፊት በቀዝቃዛማ አካባቢዎች ያጋጥሙ የነበሩ የችግኞች መድረቅ ችግርን አስቀርቷል። የአካባቢውን የደን ሀብት ለመጠበቅ የሚያስችሉ ምርምር ችንም እያካሄደ ይገኛል። በየአመቱ በኖርማል ፕሮግራሞች የሚሰራ ጥናትና ምርምር አለ፣ በመምህራኖች የሚሰራ እነዛ ብዙ ጥናቶች እንዳሉ ነው የሚያሳየው። ከተማሪዎችም አሉ እንደዚሁ ማስተርስ ተማሪዎች ስላሉ ከእነሱም ጋር የተሆነ ጥናትና ምርምር መስራት ብቻ አይደለም፣ ወደ ተደራሽ እንዲሆን በጆርናሎች የተለያዩ በጽሄቶች ላይ እንደዚህ የሚወጡበት አግባብ አለ። ውርጫማ አካባቢ የሆኑትን ለምሳሌ በጣም ውርጭ የሚያጠቃውን ዝርያ የመለየት ስራዎች ተሰርተዋል። እንዴት መከላከል እንችላለን የሚለውን ደግሞ በተግባር አይተነዋል። ያንን ቀላል ጉዳዮች ናቸው ተጠቅመን ውርጩን እንዲያመልጥ ያደረግነ ወይም ውርጩን እንዲቋቋም የተደረገበት አግባብ አለ። ትራዲሽናል የሆነ በጣም በቀላል ሁኔታዎች የሚሰሩ ያን ደግሞ ያልተጠቀምንባቸው ደግሞ ዜሮ ኦልሞስት ሰርቫይቭ ያላደረገበት ሁኔታ አለ። የአፈር ተስማሚነት ለእያንዳንዱ አካባቢ ላይ የአፈር ናሙናዎች ይወሰዳሉ። ለምሳሌ ከመተከላቸው በፊት የአፈር ናሙናዎች መወሰድ አለባቸው። ያም ብቻ አደለም፣ የውሃና የአፈር ቀባ ስራዎችም ይሰራሉ። ዛፍ ብቻ መትከል ዋጋም ብዙም አይኖረው። ለዛ ጋር ተያያዥ የሆኑ ቴክኖሎጂዎች አሉ። እነዚያን ቴክኖሎጂ መጠቀም ለምሳሌ የአፈርና ውሃ ቀባ ስራ ስትራክቸሮች ተሰርተው ይተከልበትና ዘም ብሎ ደሞ ተቆፍሮ የገባበት ቤት የተከለበት ደግሞ ልዩነት አለ። የአፈሩ የሶይሉ ታይፕ መጀመሪያ መጠናት አለበት። አየር ንብረት ለውጥ ሁሌም አለ። እሱንም ለመከላከል ነው ያው ምን ተክለው ማለት ነው በየጊዜው። እሱ ጥናት መጀመሪያ የሚጠና ጥናት ነው። ያው መጀመሪያ ቀደም እንዳልኩ ችግኞች፣ የተለያዩ ችግኞች የተለያየ አይነት ታይፕ የአፈር ታይፕ የአየር ንብረት ይፈልጋሉ። ይሄኛው መጀመሪያ ተጠንቶ ነው መገባት ያለበት። ብዙ ጊዜ ግን እንደዛ የሚደረገው ያው ተጠንቶ ነው በባለሙያዎች ኢቭን ለችግኝ ፕሪፓሬሽን አፈሩ ከደን መጥቶ ቴስት ተደርጎ ነው ችግኙ የሚፈላው ማለት ነው የሚተከለውም ልክ ያን በሚፈልገው ታይፕ ባደገበት ሶይል ታይፕ ነው የሚተከለው እንደዛ ነው የሚደረገው ግን እነዚህ ሰፋፊ ካምፓይኖች ላይ ብዙ ቦታዎችን የማጥናት እድል አይኖርህም አብዛኛው ጊዜ እንደዛ አይነት ነገሮች ሲሰሩ የማይጸድቁበት ሁኔታ አሉ። የተሰሩ የምርምር ስራዎች አሉ። በደን ላይ ብዙ የተሰሩ ምርምሮች አሉ። የሰው ልጅ ለመኖር ወይም ጤነኛ ለመሆን አካባቢውን ግሪን ማድረግ ይጠበቅበታል። እርጥበት ወይም እርጥበት መኖሩ ለድርቅ መከላከል ምክንያት ይሆናል። ድርቅ ወይም ደኑ ከተጎዳ ድርቅ እየባሰ ይሄዳል። የሰው ልጆች እየተጎዱ ይሄዳሉ። እንደሚታወቀው ደግሞ በእኛ አካባቢ ያለው ተደጋጋሚ የድርቅ እንትን ያጋጥመናል። ስለዚህ ምን ማድረግ አለብን? በሰፊው ደን እየተከል አካባቢያችንን መጠበቅ አለብን የሚለውን ነገር በተለያየ መስኮች፣ የስልጠና መስኮች ውስጥ እየገባ ስልጠና ይሰጣል። የተቆፈሩ ጉድጓዶች አሉ። እንደገና ደግሞ አምና የነበሩትን ማለት ነው ክረምት ላይ የተከልናቸውን ችግኞች አሁን ይሄ ፕሮግራም ሲያልቅ ይታያሉና ብዙ እንክብካቤ እየተደረገ ይገኛል። ለቀጣኛ ደግሞ ብዙ ጊዜ ለዚህ የተለያዩ ችግኞችን በመትከል ለህብረተሰቡም ለግለሰቦችም ለራሳችንም እንጠቀማለን። የችግኝ ማፈያ ወይም ማራቢያ ቦታ አለን። ዩኒቨርሲቲው በተለይ ደግሞ የግብርና ኮሌጁ ትኩረት ሰጥቶት ይህን ስራ እየሰራ ይገኛል። በሀገራችን የደን መጨፍጨፍ በተለይ በአማራ ክልል አሁንም አሳሳቢ ችግር ሆኖ የቀጠለ ቢሆንም በተሰሩ የግንዛቤ ፈጠራ ስራዎችና በተወሰዱ እርምጃዎች የሀገሪቱ የደን ሽፋን መጨመሩን በኢትዮጵያ ደን ልማት የሰው ሰራሽ ደን ምርምር ዳይሬክቶሬት ዳይሬክተር ዶክተር አባይነህ ደረሮ ይገልጻሉ። ጭማሪው የት አካባቢ ነው? እነዛ ጭማሪዎች በምን ምክንያት መጡ የሚለው ፈርዘር ተጨማሪ ጥናቶች የሚደረግበት እና እየተደረገበት ያለ ነገር ነው ማለት ነው። እየተሰራ ባለው የደን ጥበቃ የደን ልማት ስራ ለምሳሌ ብዙ የተፈጥሮ ደኖቻችን ይመናመኑ የነበረበት መጠን ቀንሷል። የቀነሰበት አሳታፊ የደን አያያዝ የሚባለው በሀገር አቀፍ ደረጃ እንደ ስትራቴጂ ተይዞ እየተሰራበት ነው። ስለዚህ ማህበረሰቡ የኔ ነው ብሎ የሚጠብቅበት እድል አለ። አሁን ደግሞ ካለውም ግሎባሊም ካለውም ለደን ከተሰጠውም ለአየር ንብረት የማይበገር አረንጓዴ ኢኮኖሚ እንገነባለን ብለን በ2011 ም እንደ ሀገር አውጀናል። ስትራቴጂ አለን። ግሎባሊም ደግሞ በአለም አቀፍ ደረጃም ደግሞ ደኖች የአየር ንብረት ለውጥን ለመከላከል ለአዳፕቴሽን ለሚቲጌሽን ያላቸው ሚና ከፍተኛ ነው ተብሎ ስለሚወሰድ ከፍተኛም ስለሆነ ትኩረት አለ ማለት ነው። ያ ትኩረት በማህበረሰቡ ላይ እየተፈጠሩ ያሉ ግንዛቤዎች፣ በሚዲያም እየተሰራ ያለ፣ በባለሙያዎችም በተለያዩ ተቋማት መንግስታዊ፣ መንግስታዊ ባልሆኑ ተቋማት እየተሰሩ ያሉ ስራዎች የደን መመናመን መጠኑን ዳታዎች ያሳያሉ፣ እንግዲህ መረጃዎች ያሳያሉ። ይህን በመረጃ የተደገፈ ነው የመቀነስ ነገር አለ። ያ ማለት ግን ከዚህ ችግር ወጥተናል ማለት አይደለም። የደን መጥፋት አሁንም ችግር ነው። ኢትዮጵያ ውስጥ መራባ አማራ ቆላማ ቦታ አክቲቭ የሆነ የዲፎረስቴሽን አካባቢ ያለበት እንደሆነ መረጃዎች ያሳያሉ። የኢትዮጵያ የደንሽፋን በተለያዩ መመዘኛ መስፈርቶች ቀድሞ ከነበረበት 3 በመቶ አሁን ላይ ከ23 በመቶ በላይ መድረሱንም ዶክተር አባይነህ አስረድተዋል። የምናውቃቸው ቁጥሮች ለምሳሌ ሶስት ና ዛ አካባቢ ሶስት ነጥብ ስድስት አራት እንደዚህ የሚባሉ ቁጥሮች ነበሩ፣ ከብዙ አመት በፊት ማለት ነው። ከዛ በኋላ ደግሞ በፈረንጆቹ ሁለት ሺ አመት አመተ ምረት የዛሬ ሀያ አራት ሀያ አምስት አመት አካባቢ አስራ አንድ ነጥብ ስምንት የሚል ሪፖርት ተደርጓል። ከዛ በኋላ ደግሞ አይንክ አስራ አምስት ፐርሰንት እንደዚህ ከዛ አስራ ሰባት እያለ የመጣበት ሁኔታ አለ። የኢትዮጵያ የደን ሽፋን አሁን ሪሰንት ባለው ጥናት መሰረት ሀያ ሶስት ነጥብ ስድስት ፐርሰንት ነው። ይሄ ዘመናዊ የደን አሴስመንት የደን ቦታዎችን ፕላኔት የሚባል ቴክኖሎጂ፣ አድቫንስድ የሆነ ቴክኖሎጂ ተጠቅሞ የኢትዮጵያ ደን ልማት ከአጋር አካላት ጋር ሆኖ ሰርቶ ያረጋገጠው ነው። እና የደን ሽፋኑ በዚህ ደረጃ ላይ ነው የሚገኘው። በደንብ ግልጽ መሆን ያለበት ቴክኒካል ነገሮች አሉ። ደን ምንድን ነው የሚለው ትርጓሜ ከጊዜ ወደ ጊዜ የተቀያየረበት ሁኔታ አለ። ለምሳሌ አሁን ሶስት ፐርሰንት ምናምን ስንል የደጋውን ወይም ደግሞ በከፍተኛ የሀገሪቱ አካባቢዎች ላይ የሚገኘውን ከደን ፕሮፐር ደን ሺህ አምስት መቶ በላይ ያለው የሀገሪቱ ክፍል ወይና ደጋና ደጋ ተብሎ በዛ አካባቢ ላይ ያለውን ሀይ ፎረስት ከፍተኛ ደን የሚባለውን እንጂ የቆላውን ለብቻው ነበር ሪፖርት የሚደረገው። የቆላው ለምሳሌ እዚህ አሁን በምዕራብ አማራ ሱዳን ድንበር ላይ ያለው የቆላው ደን እስከ ቤኒሻንጉል ከታች የሚወርደው በአፋርም በሶማሌም ደግሞ ያለው እንደዚሁ የግራር ደን የቆላ ደን እነዚህ ሴፓሬትሊ ነው ለብቻ ነው ሪፖርት የሚደረጉ የነበሩት። ና እዛ ሶስት እንትን ውስጥ አይገባም አይጠቃለልም ነበር ሶስት ፐርሰንት ና የሚለው ሀይ ፎረስት እነዚ ሀይ ፎረስት ስለሆነ ማለት ነው። ከዛ ኢሌቨን ፖይንት ኤይት አስራ አንድ ነጥብ ስምንት የሆነበት ጊዜ ደግሞ ኤፌ ኦ ነው እንግዲህ፣ የተባበሩት መንግሥታት ድርጅት ውስጥ ኤፌ ኦ ነው ይህንን የፎረስት አሴስመንት የሚሰራው ማለት ያስተባብራል፣ ይመራል፣ ዴፊኔሽኖችን ኢንትሮዲስ ያደርጋል፣ ሀገራትን ያግዛል። በዛ መሰረት ኤፍኤኦ ነው ሪፖርቶችን ዓለም ምን ያህል የደን ሽፋን አላት፣ በየሀገር ውስጥ ምን ያህል ነው የሚለውን ሪፖርት የሚያወጣው ማለት ነው። እና ከግማሽ ሄክታር ጀምሮ ያሉት በሙሉ የተተከለ የሚሆን በተፈጥሮ ያለው እንዲቆጠር፣ በዛ አይነት ዴፊኔሽን ምክንያት ቴክኒካል ነው ያልኩ ለዛ ነው። በዛ አይነት ዴፊኔሽን ምክንያት ሎላንድ ወይም ደግሞ የቆላደን ተብሎ ሚቆጠር ከነበረው ከሁመራ መተማ እስከ ቤንሻንጉል ተዘርግቶ ያለው በአብዛኛው የእጣን ዛፍ እንደዚህ የሚበዛበት አካባቢ እሱ ወደዚህ ተቆጠረ ማለት ለዚህ ኢሌቨን ፖይንት ኤት ደረሰ። አስራ አምስት እንደዚህ ደግሞ አሁን ቁመትም ደግሞ አምስት ሜትር ከነበረበት ደፊኒሽን ለውጥ ተደርጎ የኢትዮጵያ መንግስት ደግሞ አሁን ደን ብሎ ዲፋይን አድርጎ ለዓለም እንትን እያደረገ ያለው ሁለት ሜትር ከደረሰ ሀያ ፐርሰንት ቅድም ያለው ጥላ ሽፋን ካለው ግማሽ ሄክታር እነዚህን ካሟላ ደን ነው በሚል ዴፊኒሽን አሁን እኛ የምንሰራው ማለት ነው። ስለዚህ በዛ ምክንያት የመጡ ለውጦች አሉ። ወሎ ዩኒቨርሲቲ የአካባቢውን የደን ሽፋን ለመጨመር በሰራቸው ስራዎች የወሎና አካባቢው የደን ሽፋን ከአስር በመቶ በላይ መድረሱም ተመላክቷል። የዚህ የደን ሁኔታዎች ይከታተላሉ። እንዲሁ በመረጃም ያጠናናቸው ጥናቶች አሉ። በፐርሰንት ማስቀመጥ የሚቻልበት በተለይ በሳተላይት ኢሜጅ ተጠቅመን የምናየው አለ። ሞኒተር እናደረጋለን በየጊዜው። የተሻለ ነው። ሪስቶር እያደረገ ነው። ደሴ አካባቢ ያሉ በፊት በጣም የተራቆጡ አካባቢዎች የማገገም ነገሮች ይታያሉ። ወደ ሀይቅ አካባቢ ስትሄድ እንደዚሁ ተውለደሪ አካባቢ ላይ ሪስቶር እያደረጉ ነው። ግን ፈርዘር ምንድን ነው የሚያስፈልገው? ባለቤቱ ሪሊ የኔ ነው የሚል ማህበረሰቡ የኔ ነው የሚል አስተሳሰብ ማስረጽ ያስፈልጋል። እሱም የሚመለከታቸው አካላትም እየሰሩ ነው። በዚህ ግብርናም፣ ተፈጥሮ ሀብትም፣ ደስክም እንደዚሁ እየሰሩበት ያለ ስራዎች አሉ እና እንትን አይደለም፣ ጥሩ ነው። ጥሩ በሚባል ደረጃ ላይ ነው ያለው ኢቨን ወሎ ውስጥም እንደዚሁ ከአስራዎቹ ፐርሰንት በላይ 12 ፐርሰንት አካባቢ ድረስ ፎረስ ከቨሬጅ አለ። ኢቨን አሁን ለምሳሌ እዚህ ከየጎፍ አካባቢ ጀምረ አንድ የተጠና ጥናት አለ። እንደዚህ ከየጎፍ እስከ ተወሰነ አካባቢ ያለ ቦታዎች ጥሩ የሚባል ሽፋን አላቸው። ኢቨን ከሀገሪቱ ፎረስ ከቨሬጅ ጋር ኮምፔረብል የሚሆን የሚሆን ጥናቶች ያሳያል። ይሄ ስራ በጣም መልካም ነው ብዬ ነው ማስበው መደገፍ ያለበት መሰራት ያለበት ነገር ነው። እና ግንዛቤ በደንብ ተፈጥሯል። አሁን ከልጅ እስከ አዋቂ ብትጠይቅ ደንን መትከል መንከባከብ የሚፍላጎቱ አለ፣ በፍላጎት ደረጃ ጥቅሙንም አንደርስታንድ አድርጎታል። አሁን ትልቁ ፕሮብሌም ያለው ምንድን ነው? ይሄ ቴክኒኩን ጠብቆ ያለመሄድ ነገር፣ ለምሳሌ ከተከላ በኋላ መደረግ ያለባቸውን ነገሮች አለመደረጋቸው ነው ትልቁ ችግር እንጂ በግንዛቤ ደረጃ በጣም ትልቅ ነገር ፈጥሯል። አንዳንድ ቦታዎች ላይ የተሻለ ከቨሬጅም ተመዝግቧል። ስለዚህ ጠቃሚ ነው ማለት እንችላለን። ያ አረንጓዴ ልማት ለከናቀም ይስ ዴፊኒትሊ በትክክል ነው ጠቃሚ ነው መቀጠል ያለበት ነገር። ምክንያቱም አሁን ለምሳሌ በደርግ ጊዜ የነበሩ ኢኒሼቲቭዎች አሁን ላለው ትውልድ እኮ ምግብም ንብረትም መኖሪያም ሆኗል። አሁን የሚሰራው ደግሞ ልማት ለወደፊቱ ትውልድ እንደዚሁ ጠቃሚ ነው መቀጠል ያለበት ነገር ነው ብለን ነው ምናምነው እንደ ባለሙያም። በኢትዮጵያ አሁን ካለው የደን ሽፋን አብዛኛውን ቁጥር የሚይዘው የተፈጥሮ ደን ሲሆን የሀገር በቀል ዛፎች ድርሻም እስከ 20 በመቶ ሊደርስ እንደሚችልም በተለያዩ ተቋማት የተጠኑ ጥናቶች ያሳያሉ ይላሉ ዶክተር አባይነህ። የደን ሀብቱን ጠብቆ ለማቆየት የሚያስችል መመሪያ መውጣቱንም በመጠቆም አገር በቀል ዝርያዎቻችንን ስናይ ምናልባት 20 ፐርሰንት ይሆናል ። እኔ በማውቃቸው መረጃዎች ማለት ነው። ከደን ሽፋን አንጻር ካየ ነው የሰው ሰራሽ ደን አንድ ነጥብ ሁለት ሚሊዮን ሄክታር ሊሆን ይችላል። ሌላው ግን የተቀረው ግን የተፈጥሮ ደን ነው። ስለዚህ የሚበዛው የኢትዮጵያ ውስጥ ያለው ደን የሚበዛው የተፈጥሮ ደን ነው ማለት፣ ቆላው ደን ይበዛል፣ እሱ በመቀጠል የደጋው ደን ይበዛል። ማህበረሰቡ ተጠቃሚ እንዲሆን ከማረጋገጥ አንጻር ያው እንደ ፌዴራል ተቋም ፖሊሲዎችን፣ ስትራቴጂዎችን በማዘጋጀት ፕሮግራሞችን በማዘጋጀት ሀብት ሞቢላይዝ በማድረግ በማምጣት ከክልሎች ጋር መስራት ነው። በዚህ ደረጃ አይ ቲንክ አመርቂ ስራዎች እየተሰሩ ነው። ማለት ካለው የሀገሪቱ ችግር ስፋት አንጻር በቂ ነው ሊባል አይችልም። ካለው ፍላጎት አንጻር በቂ ነው ሊባል አይችልም። ግን በሁሉም ክልሎች በሚባል ደረጃ በርካታ ስራዎች በዚህ አንጻር ክልሎችን የመደገፍ ስራ እየተሰራ ነው። የቆላውንም ይሁን የደጋውን ደኖቻችንን ደግሞ ከመንከባከብ እና ዘላቂ አጠቃቀምን ከማረጋገጥ አንጻር ይሄ አሳታፊ የደን አያያዝ የሚባለው በሱ በርካታ ስራዎች እየተሰሩ ነው። አሁን ደግሞ የኢትዮጵያ ደን ልማት የደን አጠቃቀም እንክብካቤ፣ ጥበቃና ልማት መመሪያ አዘጋጅቷልና፣ ደኑ እንዴት እናለማለን? በትናንሽ ትንንሽ ደኖች እንዴት ይለማሉ? ሰፋፊ ደኖች እንዴት ይለማሉ? እንዴትስ ደግሞ እንጠቀማለን? ማኔጅመንት ፕላን ለየትኛው ያስፈልጋል? ያ ማኔጅመንት ፕላንስ በማን ፀድቆ ነው ተግባራዊ የሚደረገው? እንደዚህ የሚል ዝርዝር ነገሮች ያሉት መመሪያም አዘጋጅቷል። ይሄንን ያው ለክልሎች የማስተዋወቅ ስራዎች እየተሰሩ ነው ያለው። ወሎ ዩኒቨርሲቲ በሶስቱም ግቢዎቹ የደን ሽፋንን በመጨመር በአካባቢው ያለውን የደን መጠን ለማሳደግ በትኩረት እየሰራም ይገኛል። በግቢዎቻችን ላይ የምንተክላቸውን በቋሚነት ከካምፔን ባለፈ ያው ተከላ በካምፔን ሊተከል ይችላል። ከካምፔን ባለፈ በሬጉላርሊ በየጊዜው የሚከታተሏቸው ሰዎች አሳይን ተደርገው እየተከታተሏቸው ነው ያሉት። ይሄ በጣም አንድ ጥሩ ነገር ነው። በተለይ ደግሞ ዋና ግቡ መትከል ብቻ አይደለም። የተተከለው ነገር ፍሬ የሚያፈራ ከሆነ ፍሬ ማፍራት አለበት። ክላይሜት የሚቀይር ከሆነ ክላይሜት እንዲቀይር ማድረግ አለበት። ለዛ ደግሞ የተተከለ ማድረግ አለበት። ላይፍ ሳይክሉ መጨረስ አለበት። ለዛ ክብካቤ ስለሚያስፈልገው እሱን እየሰራና ያለ ነው። እንግዲህ ከደን መራቆት ጋር ተገናኝቶ እንደ ሀገር ብዙ ዋጋ ስንከፍል ነው የኖረው። በተለይ ሶይል ፈርቲሊቲ፣ ብዙዎቹ መሬቶቻችን ለም የሆነ አፈር ብዙ የላቸው ከዚህ አንጻር አንዱ የፎሬስት መጥፋት ዲፎሬስቴሽን ስለሆነ ትልቁ ችግር እሱን ሪአፍ ፎሬስት በማድረግ ሂደት ውስጥ በተለይ ባለፉት አምስት ዓመታት እንደ ሀገር እንደ ኢትዮጵያ የእውነት ለመናገር የተሰሩ ስራዎች ኤግዛምፕልሪ ናቸው። እኛ ብቻ ሳንሆን በብዙ ሀገራትም እንደ ኤግዛምፕል እየወሰዱት ልምድም ለመቅሰም ሁሉ እየመጡበት ያለው ነው ና ስለዚህ ይህንን ባህል ማድረግ አለበት። መትከል ሳይሆን አጽድቆ ውጤታማ ማድረግም ባህል ሆኖ መምጣት አለበት የሚለው ነው። አይ ቲንክ እሱ ላይ ስራ እየሰራ ነው። ይህ የተከበራችሁና የተወደዳችሁ ተመልካቾቻችን አማራ ሚዲያ ኮርፖሬሽን ከወሎ ዩኒቨርሲቲ ጋር በመተባበር ወደ እናንተ ሲያደርሰው የነበረው ሳምንታዊ የማህደር ወሎ መሰናዷችን እስካሁን የተከታተላችሁትን ይመስል ነበረ። በፕሮግራማችንም አስረኛው ዓለም አቀፍ የደን ቀን አከባበር በወሎ ዩኒቨርሲቲ የነበረውን አጠቃላይ እንቅስቃሴ ነው ወደ እናንተ ያደረስ ነው። አብራችሁን ስለነበራችሁና ስለተከታተላችሁን ከልብ እናመሰግናለን። ሳምንት በተመሳሳይ ሰዓት በሌላ መሰናዶ እንጠብቃችኋለን። እስከ ሳምንት፣ መልካም ሳምንት።